ሰላም ጠና አስጠልን ተመልካቾቻችን፣ እንዴት አላችሁ? እየተከታተላችሁ የምትገኙት የገቢዎች ሚኒስቴር የዩቲዩብ ቻናልን ነው። ዩቲዩብ ቻናላችን ለግብር ከፋዮቻችን የተለያዩ መረጃዎችን በማድረስ ይታወቃል። ዛሬም አንድ ጉዳይ ላይ ትኩረት ልናደርግ ነው። የተገናኘ ነው። በዛሬ ፕሮግራማችን ወይም በሚኖረን ቆይታ ስለ ታክስ ምዝገባ የምናነሳ ይሆናል። የታክስ ምዝገባ እንግዲህ የግብር ከፋዮቻችን ወደ ታክስ መረቡ ወይም ወደ ታክስ ስርዓቱ የሚገቡበት መንገድ ነው። የታክስ ምዝገባን አስመልክተን እንግዲህ ወደዚህ ስርዓት አንድ እንግዲህ በንግድ አለም ለመሰማራት ያሰበ ወይም የተሰማራ ሰው ወደ ታክስ መረቡ እንዴት መግባት ይችላል? ምዝገባ ምንድን ነው? መመዝገቡ ምን ጠቀሜታዎች አሉት? ምን ያስፈልገዋል ለመመዝገብ? ከዛ በኋላስ ምን አይነት ሂደቶች ይቀጥላሉ እና ባይመዘገብስ ምን ሊያጋጥመው ይችላል የሚለውን ጠቅለል ያለ መረጃ። በገቢዎች ሚኒስቴር እንግዲህ የተለያዩ ቅርንጫፎች ይህንን ተግባር ይፈጽማሉ። በተለይም ደግሞ ምስራቅ ምዕራብ እና ሰሜን ምዕራብ ቅርንጫፍ ጽሕፈት ቤቶች ይህንን የታክስ ምዝገባ ተግባር በየአካባቢያቸው ያሉ ግብር ከፌዎችን በመመዝገብ ላይ ናቸው። ከዚህ ጋር በተያያዘ እንግዲህ ከሁለቱ ብራንቾች ጋር ቆይታ አድርገን በዚህ ሙያ ላይ ያሉ ግብር ከፌዎችን በመመዝገብ ሂደት ላይ ወይም አገልግሎት ላይ የሚገኙ ባለሙያዎችን አናግሬ ከነሱ ጋር ቆይታ አድርገናል። እንደ መግቢያ ግን ታክስ ምዝገባ ምን ማለት ነው? መመዝገቡስ ምን ጠቀሜታ አለው? የሚለውን በማንሳት ቆይታ እናደርጋለን። አዳን ውበት አብሬያቸዋለሁ። መልካም ቆይታ። እንግዲህ ምዝገባ ማለት ግብር ከፋዮቻችን በመጀመሪያ ወደ ሚኒስቴር መስሪያ ቤቱ ሲመጡ ወይም ወደ ግብር ከፋይነት ለመቀላቀል ሲመጡ የሚጀምሩበት ቦታ ነው። ምንድነው? ማንኛውም ግብር ከፋይ የንግድ ስራ ፍቃድ ከማውጣቱ በፊት የገቢዎች ቅርንጫፍ ጽ/ቤቶች የተለይ ቀርበው ምዝገባ ያከናውናል ማለት ነው። ስለዚህ ምዝገባ ማለት ወደ ታክስ ስርዓቱ መግባት ማለት ነው። ግብር ከፋዩ ህጋዊ ሆኖ ለሀገሩ የሚጠበቅበትን ግብር እየከፈለ ስራውን ያከናውናል ማለት ነው። ስለዚህ በተዘዋዋሪ አገሪቱም ተጠቃሚ ትሆናለች፣ ግለሰቡም ለሀገሩ ማድረግ ያለበትን ግዴታ ይወጣል ማለት ነው። እንግዲህ በገቢ ግብር አዋጃችን ወይም ደግሞ አንድ ሰው በሀገር ውስጥ ባለበት በማንኛውም መንገድ ከሚያገኘው ገቢ ላይ ግብር መክፈል አለበት። እንደዚሁም ደግሞ በንግድ ስራ የሚሰማራ ማንኛውም ኢትዮጵያ የሆነ ዜጋ ወይም የውጭ ዜጋ በሀገር ውስጥ በሚያገኘው ገቢ ላይ ለመስራት ህጋዊ መሰረት መኖር አለበት፣ ህጋዊ ነገሮች መኖር አለበት። ሁለት ጥቅም አለው። አንደኛ ግብር ከፋዩ ህጋዊ ሆኖ በህጋዊ መንገድ ድርጅቱን ማንቀሳቀስ ይችላል። የሚያገኘው ገንዘብም የሚያገኘው ትርፍም ህጋዊ ነው ማለት ነው። በዚህ ላይ ደግሞ ከሚከፍለው ግብር የሀገሪቱን ልማት ይደግፋል፣ የስራ እድሎችን ይፈጥራል። የተለያየ ነገሮች ከሚገኝ እንግዲህ አንድ ሀገር ከሚያገኘው አጠቃላይ ገቢ ለልማት የሚወጣው ወጪ ነው ትልቁ። ስለዚህ ይህ ደግሞ የሚሰበሰበው ከግብር ነው። በእኛ ሀገር ሁኔታ እስከ ሰባ ፐርሰንት የሚሆነው ወጪ ነው የሚሸፍነው፣ የመንግስትን ወጪ የሚሸፍነው ከንግድ ከሚሰበሰበው ግብር ነው፣ ከተለያዩ የታክስ አይነቶች ከሚሰበሰበው ግብር ነው። ይህ ማለት ግብር ከፋዩ ወደ ንግድ ስርዓቱ መጣ ማለት ለሀገር ውስጥ የሚወጣው ልማት በስርዓት ቅነሳ በተለያየ ነገር ላይ ለሀገር ልማት ከፍተኛ አስተዋጽኦ ይኖረዋል ነው። ቀጥለናል። ተመልካቾቻችን፣ ቀደም ሲል እንግዲህ የታክስ ምዝገባ ምን ማለት ነውና ምን ጠቀሜታዎች አሉት፣ አንድ ግብር ከፋይ መመዝገቡ የሚያስገኝለት ጠቀሜታ ምንድን ነው የሚለውን ሀሳብ ወደ እናንተ አደረስን። በቀጣይ ደግሞ ለመመዝገብስ ምን ያስፈልጋል፣ አንድ ግብር ከፋይ ወደ ታክስ ስርዓቱ ለመግባት ወይም ታክስ መረቡ ውስጥ ለመገኘት በሚቀርበው ቅርንጫፍ ጽሕፈት ቤት ሲገኝ ምን ምን ነገሮችን ይዞ መገኘት አለበት? የሚለውን ደግሞ እንደዚሁ ባለሙያዎቻችን ወደ እናንተ ያደርሳሉ። አብራችሁን ቆዩ። እንግዲህ እንደ ቢዝነስ ሌጋሊቲው ይለያያል። የእኛ የፌደራል ገቢ መስሪያ ቤት እንደመሆኑ መጠን የምናስተናግዳቸው ህጋዊ ሰውነት ያላቸውን ተቋማት ነው። ለምሳሌ ፒኤልሲዎችን ኃላፊነት ተወሰነ የግል ማህበር፣ አክሲዮን ማህበር፣ ህብረ ሽርክና ማህበር እና ሲቪል ሶሳይቲዎችን ጨምሮ እናስተናግዳለን። ስለዚህ ኃላፊነት የተወሰነ የግል ማህበር ና አክሲዮን ማህበር ኦልሞስት ተመሳሳይ ክራይቴሪ ያላቸው ከእነዚህም ውስጥ ስም ስያሜ ነው አንደኛው ስም ስያሜ ማለት የድርጅቱ ሲመሰረት የድርጅቱ ህጋዊ ስም የሚለውን የያዘ ከንግድና ቀጣናዊ ትስስር ሚኒስቴር የሚሰጥ ነው። ቀጥሎ መመስረቻ ጽሁፍ ይኖራል። መመስረቻ ጽሁፍ ማለት ያው የድርጅቶቹ አባላት ደንቦቹን የያዘ ሰነድ ነው። ሰነዶች ማረጋገጫ ይጸርቃል በዋናነት ዘንድ። ከሱ ቀጥሎ ምንድን ነው የሚሆነው? የቢሮ ኪራይ ውል፣ አድራሻቸውን ሊገልጽ የሚችል ቢሮ ኪራይ ውል ወይም ደግሞ ድርጅቶቹ ካርታ ካላቸው ካርታቸው ይቀርባል ማለት ነው። የአባላት የግልቲንና ፋይዳ ቁጥርም ይኖራል። በተጨማሪም የስራ አስኪያጅ ፎቶግራፍ እና የስራ አስኪያጅ መታወቂያ ያስፈልጋል ማለት ነው። እነዚህ ነገሮች ሲያሟሉ መመዝገብ ይችላሉ ማለት ነው። እንግዲህ አንድ ግብር ከፋይ ለታክስ ምዝገባ ወደ ገቢዎች ሚኒስቴር የቅርንጫፍ ጽህፈት ቤቶች ሲገኝ ምንምን ነገሮችን አሟልቶ መገኘት አለበት የሚለውን አነሳን ምናልባት ከዚህ ጋር በተያያዘ መታወቂያዎች እንደሚያስፈልጉ አንስተናል። ከአስፈላጊ ነገሮች ውስጥ አንዱ እንግዲህ እሱ ነው። ከዚህ ጋር በተያዘ በልዩ ሁኔታ የሚመዘገቡም አሉ። ምን ለማለት ነው እንግዲህ ምናልባት መታወቂያ ማውጣት የማይችሉ እድሜያቸው ለመታወቂያ ያልደረሰ ሊኖር ይችላል። በልጅነት ደግሞ ሀብትን የማስተዳደር አጋጣሚዎች ተፈጥረው ለምሳሌ በውርስ ቤተሰቦቻቸውን በማጣት በሞት ሊሆን ይችላል። እንደዚህ አይነት ነገሮች ቢፈጠሩ ምን ሊሆን ይችላል የሚለውም እንግዲህ ታክስ አስተዳደር ህግ መመሪያችን የያዘች መጽሐፍ አለች። ምናልባት እንግዲህ ባገኛችሁት አጋጣሚ የምትመለከቱ ትችላላችሁ። የታክስ አስተዳደር ህግ ማስተማሪያ መጽሐፍ የምትል እዛ ላይ በግልጽ የተቀመጣለ ይህንን መረጃ ስታዩ እነዚህንም ሪፈር ማድረግ ትችላላችሁ። ለምሳሌ የታክስ ከፋይ ምዝገባ ልዩ ሁኔታ የሚል አሁን ያነሳሁትን ጉዳይ የሚገልጽ አመልካች ለአካለ መጠን ያልደረሰ ልጅ ሞግዚት በሚሆንበት ጊዜ አካለ መጠን ያልደረሰ ልጅ ልዩ የማንነት አካላዊ መረጃ እንዲሰጥ በማድረግ በስሙ የሚመዘገብ ይሆናል ይላል። እንዲሁም ደግሞ በሞግዚትነት የሚተዳደር ለአቅመ አዳም ያልደረሰ ሰው የማንነት አካላዊ መረጃ በመስጠት በስሙ የሚመዘገብ ቢሆንም ይላል፣ የማስተዳደር ኃላፊነቱ ግን የሞግዚቱ ይሆናል ይላል። ከዚህ ጋር በተያያዘ በነገራችሁ ላይ እድሜያቸው አልደረሰም፣ ነገር ግን በሞግዚት ይህንን ተግባር ይህንን ምዝገባ ማከናወን እንደሚችሉ ተገልጿል። ሌላው እዚህ ጋር እየይዛችሁ መነሳት ያለበት ምናልባት የህግ ባለሙያዎች እንግዲህ በዚህ ጉዳይ በምናቀርብበት ሰዓት መረጃ ይሰጣሉ እድሜዋ ያልደረሰች ልጅ 18 ዓመት ያልሞላት ነገር ግን ልጅ ብትወልድ እና እናት ብትሆን የግድ ሌላ ሞግዚት ሊያስፈልጋት ይችላሉ የሚሉ ጥያቄዎችም ሊለሱ ይችላሉ። ነገር ግን እድሜዋ ለአካለ መጠን አልደረሰም ወይም 18 ዓመት አልደረሰም ነገር ግን ልጅ ከወለደች እናት በመሆኗ ይህንን ኃላፊነት ወስዳ እንደ ሞግዚትም ሆና ይህንን ነገር ማስተዳደር ተመዝግባ ግብር መክፈልና ያለውን ሀብት ማስተዳደር የምትችልበት እድል እንዳለ ህግ ላይም የተቀመጠበት አግባብ አለ። ይህንንም ለማስታወስ ነው። ወደ ሌሎችም ጉዳዮቻችን እናልፋለን። በድጋሚ አብራችሁ ቆዩ። ሌሎች ቲን የሚወስዱ ድርጅቶች ወይም ግብር ከፋይ የሚያልሆኑ ቲን ሰርተፊኬት ይወስዳሉ። እነሱ ደግሞ ካሉበት መስሪያ ቤት ህጋዊ ደብዳቤ ይዘው ይመጣሉ። የሃይማኖት ተቋማት ከሆኑ ከሃይማኖት ተቋማት ድሮች ከሆኑ ከተቋቋሙበት የድር ማህበራት የተመሰረተ ያንን ጽሁፍ ይዘው ይመጣሉ። ቲኑ የሚያስፈልጋቸው አንዳንድ ግዢዎችን ሲያደርጉ ቲኑን ማስመዝገብ ስላለባቸው ነው። እንግዲህ ሁለት አይነት አመዘጋገብ አለ እዚህ ጋር። አንዱ በንግድ ህጉ አሁን የተጨመረው ባለ አንድ አባል የኃላፊነቱ የተወሰነ የግል ማህበር ነው። ሌላው ሼርሆልደር ነው። ሼር ሆልደር ከሁለት በላይና ከሀምሳ አይበልጥም ከሁለት በላይ ከአምሳ በታች ሆነው ነው የሚደራጁት። በዚህ ሼር ሆልደር ነው የኃላፊነቱ የተወሰነ የግል ማህበር ያቋቁማሉ። አሁን ደግሞ የንግድ ህጉ ያገዘው ባለአንድ አባል ሆኖ በህገ ደንብ እና መመስረቻ ጽሁፍ ኖሮት በዚያም መመዝገብ ድኑ ሰጥቷል። በብዛት እየተመዘገቡ ነው። ልዩነቱ ባለአንድ አባል ሆኖ አንድ አባል ያለው ካምፓኒ ይሆናል። ሌላው ደግሞ ከሁለት እስከ አምሳ ከአምሳ ያልበለጡ አባላት ያሉት ይሆናል ማለት ነው። ሌላው ከማህበርተኞች መካከል የውጭ ዜጋ ካለም ማንነቱን የሚገልጽ ፓስፖርት እና ሌሎች እነዚህ ነገሮች ያስፈልጋሉ። እንግዲህ የውጭ ድርጅቶችም እኛ ጋር ድርጅት ከፍተው ሊሰሩ ይችላሉ፣ ለኢትዮጵያውያን የተፈቀዳለ። እነሱ ደግሞ በሚመጡበት የኢንቨስትመንት ፈቃድ እና ሌሎች ነገሮች ይዘው ሲመጡ ከንግድና ቀጠናዊ ትስስር ሚኒስቴር እንደዚሁ የሚመለከተው አካል ከውጭ ጉዳይም እንደዚህ አይነት ማስረጃቸውን ይዘው መጥተው ወደ ንግድ ስርዓቱ ይገባሉ። ብዙ ጊዜ ይህንን ፍቃድ የሚሰጠው የንግድና ቀጠናዊ ትስስር ሚኒስቴር ነው። እኛ ጋር ግን ቲን ይወስዳሉ። እዚያም ቲን ይወስዳሉ፣ በዚያም ይወስዳሉ፣ እኛም ጋር ሊወስዱ ይችላሉ። ፓስፖርት፣ እንዲሁም ከኢንቨስትመንት የተሰጠ ማስረጃቸውን ሙሉ ዶክመንት ካሟሉ በኋላ ቲን ሰርተፊኬቱን ወይም አስር ዲጂት ያለውን የግብር ከፋይ መለያ ቁጥር እንሰጣቸዋለን ማለት ነው። ተመዝጋቢዎች በግል ድርጅት ያላቸው ከሆነ ከታክስ ዳነፃ መሆናቸውን ለምሳሌ ግለሰብ ሆኖ ወይም ሶል የምንለው ኢንዲቪዥዋል የምንለው አለ። ግለሰብ ሆኖ በክፍለ ከተሞችና በአዲስ በክልሎች የሚሰራ ከሆነ ያ ድርጅት ወደ ፔሊሲ ወይም ደግሞ ኃላፊነቱ ወደ ተወሰነ የግል ማህበር መምጣት ከፈለገ መጀመሪያ የነበረበትን ድርጅት ክሊራንስ ሙሉ በሙሉ እዳውን የከፈለ መሆን አለበት። ወይም ደግሞ ድርጅቱን ሙሉ በሙሉ ዘግቶ የመዝጊያ ክሊራንስ ይዞ መምጣት አለበት። ይህን ይዞ እስከመጣ ባለ አንድ አባል ሆኖ ይመዘገባል። እንግዲህ አመዘጋገቡ ላይ ያሉ ሂደቶችን እየተመለከትን ቆይታ አደረግን። በቀጣይ ደግሞ በምዝገባ ወቅት እንግዲህ መሟላት ያለባቸው ነገሮችን አነሳን። ከዛ ባለፈ ከግብር ከፋዮች ጋር ስትገናኙ ምን አይነት ችግሮች ሲገጥሟቸዋል፣ ምናልባት ከመረጃ ክፍተት ከሌሎችም ከአሰራር ስርዓቶች ጋር በተያያዘ ምን ይነሳል? በምዝገባ ወቅት ግብር ከፋዮች ምን ያነሳሉ? ከምዝገባ በኋላስ ምንድነው የሚያገኙት አገልግሎት የሚለው ደግሞ አያይዘው ያነሱልናል። በድጋሚ አሁንም አብራችሁን ቆዩ። ብዙ ግብር ከፋዮች የሚጠይቁት ጥያቄ አለ። ምንድነው እሱ? ብዙ ተቋማት የተለያየ ቦታ ላይ ነው የተበተኑት ያሉት፣ ለምንድን ነው አንድ ሰው ወደ ታክስ ስርዓቱ ለመግባት ንግድና ቀጠናዊ ትስስር ሚኒስቴር፣ ሰነዶች ማረጋገጫ፣ እንደገና ገቢዎች ሚኒስቴር ለምንድን ነው የሚንከራትተው የሚል ሀሳብ አለ። በጣም ተቀባይነት ያለው ስለዚህ ምንድን ነው እነዚህ ተቋማት አትሊስት አንድ አካባቢ ቢሆኑ የሚል ነገር ምናልባት በመስሪያ ቤታችንም በሚኒስቴር መስሪያ ቤቱ እየተሰራ ያለ ነገር ይመስለኛል፣ ሲንግል የሚባል ነገር። ስለዚህ ወደፊት እሱ የሚፈተው ይመስለኛል እንጂ የከስተመሮቹ ጥያቄ ምንድን ነው? ወይም የታክስ ፔሩ ጥያቄ ምንድን ነው? ለምንድን ነው አንድ ታክስ ከፋይ ወደ ታክስ ስርዓቱ ለመግባት ሶስት አራት መስሪያ ቤቶችን መርገጥ ይጠበቅበታል? ሶስት አራት መስሪያ ቤቶች ደግሞ ያሉበት ቦታ የተለያየ ቦታ ነው። እና እሱ ቅሬታ ያስነሳል ብዙ ጊዜ ለታክስ ፔሮች ማለት። ስለዚህ እሱ ነገር ወደፊት ያው ሲንግል ዊንዶው የሚለው ይፈተዋል ብዬ አስባለሁ። ከዛ ባለፈ ግን መረጃ የመረጃ መረጃ የሚሰጥ ተቋም ያስፈልጋል በዋናነት የትኛው ተቋም የት ይገኛል፣ ምንስ ያስፈልጋል፣ እዛ ሄዶ አገልግሎት ለማግኘት ምን ያስፈልጋል። ለምሳሌ ገቢዎች ሚኒስቴር ላይ ሲመጡ ምዝገባ ለማከናወን ምን ይዘው መቅረብ አለባቸው የሚል መረጃ የሚሰጥ ሰው ያስፈልጋል። ሌላው በውክልና ለሚስተናገዱ ውክልና በድርጅቱ አሁን ምንድን ነው እዚህ ላይ በኋላም በችግር ልናነሳው እንችላለን። ግብር ከፋዮች ፐርሰናል በግለሰብ ደረጃ ይወከላሉ። ለምሳሌ የእከሌ የተባለውን ሰው ጉዳይ ይህን ይህን እንዲያደርግ ብሎ በሁና ማስረጃ፣ በሰነዶች ውክልና ይዘው ይመጣሉ። ይሄ በእኛ አይሰራም። ምክንያቱም በድርጅቱ ድርጅቱ ኤቢሲ ከሆነ ድርጅቱ ለኤቢሲ መወከል አለበት። ኃላፊነት ስላለባቸው በድርጅቱ ተወክሎ መምጣት አለበት እና ብዙ ጊዜ ግብር ከፋዮች ውክልና ይዘናል ብሎ ይመጣሉ ግን የግለሰብ ውክልና የግለሰቡን ስራ ለመስራት የተወከሉበት እንጂ ድርጅቱን ለማንቀሳቀስ ድርጅቱን ለመምራት የተወከሉበት ስለማይሆን ብዙ ጊዜ ግብር ከፋዮቻችን እዚህ ላይ የመመላለስ አገልግሎቱን አላገኘንም ብለው ቅሬታ የማቅረብ ነገር አለ። እናስረዳቸዋለን። በተለይ የትምህርት የታክስ ትምህርትና መረጃ አቅርቦት ስራ ሂደት ይህንን በየጊዜው ትምህርቱን ይሰጣል። አሁን ግብር ከፋዩ መጥቶ ከተመዘገበ በኋላ እንዲሁ አይሄድም። ቲን ሰርተፊኬቱን ሰጠን አይሄድም። ትምህርት ይሰጠዋል ወዲያው። አዲስ ተመዝጋቢ የሆኑ ግብር ከፋዮችን ዝርዝር ይዘን ለትምህርትና መረጃ ቅርቦት፣ ማለትም ለታክስ ትምህርትና መረጃ ቅርቦት ስራ ሂደት እዚሁ በብራንች በቅርንጫፋችን በዋና መስሪያ ቤትም አለ፣ ትምህርት እንዲያገኙ እናደርጋቸዋለን። ፕሮግራም ይያዝላቸዋል። አዲስ ግብር ከፋዮች ሲመጡ ስለ ታክስ ስርዓቱ፣ ስለ ታክስ ህጎች ምን ምን ማሳወቅ እንዳለባቸው፣ ወደፊት ምን ምን ችግሮች ሲገጥሟቸው ምን ማድረግ እንዳለባቸው፣ ኦንላይን እንዴት ማሳወቅ እንዳለባቸው፣ ፓስወርድ እንዴት ማለት የይለፍ ቃል እንዴት ማውጣት እንዳለባቸው፣ የትኛውን እኛ የምንጠቀምባቸው የታክስ ማሳወቂያ ስርዓቶች አሉ፣ እነዚህ ስርዓቶች ምን ምን እንደሆኑ በግልጽ ሙሉ ትምህርት ይሰጣቸዋል። ምዝገባ ላይ የሚገኙ ባለሙያዎች ጥሩ የሆነ ግንዛቤ አላቸው ስለ ታክሱ በመጀመሪያ ደረጃ ማለት ነው። ስለዚህ ሁሉም ባለሙያ አገልግሎት የሚሰጠውን ግብር ከፋይ የተሻለ መረጃ ለመስጠት ጥረት ያደርጋል፣ ቲኑን በሚያወጣበት ሂደት ውስጥ ማለት ነው። ነገር ግን የቲኑን ሂደት ከጨረሰ በኋላ እንደ ተጨማሪ ትምህርት ክፍል ከኛ ጋር እየሰራን ያለው እንዴ ነው፣ ቲን ሰርተፊኬቱ ፕሪንት ካደረግላቸው በኋላ ወደ ግብር ከፋይነት ተመዘገቡ አይደለም፣ ከተመዘገቡ በኋላ ወደ ትምህርት ክፍል ነው ቀጥታ የሚሄዱት ከቢሮ ሳይወጡ ማለት ነው። ትምህርት ክፍል ይሄዱና ሃይላይት ግንዛቤ ያገኛሉ። ምን ማሳወቅ እንዳለባቸው፣ መቼ ማሳወቅ እንዳለባቸው፣ ምን መመዝገብ እንዳለባቸው፣ ምን አይነት ደረሰኝ ማተም እንዳለባቸው በቂ የሆነ ግንዛቤ በትንሽ ደቂቃ ውስጥ ይሰጣቸዋል። እና ግንዛቤ ማግኘታቸውን ማረጋገጫ ፎርም ሞልተው ይሄዳሉ። ከሱ በተጨማሪ እኛ ግብር ከፋዮችን ስንመዘግብ በምዝገባ ክፍሉ በኩል ኤክሴል ሊስት ይያዛል። በየወሩ ለትምህርት ክፍልና ለኢታክስ ክፍል እንሰጣለን፣ እሱ መረጃ ማለት ነው። ትምህርት ክፍል እያንዳንዱን እየደወለ የስልጠና ፕሮግራም ያስይዛል፣ ሞጁራል ስልጠና ማለት ነው። ኢታክስ ክፍሉ ደግሞ እየደወለ ኦንላይን ላይ ወይም ደግሞ በኢታክስ ሰርቪስ እንዴት ነው ሪፖርት ማድረግ የሚችሉት የሚለውን ስልጠና ይሰጣል። ስለዚህ በዚህ ሁኔታ ነው ከሌላ ክፍሎች ጋር ያለን ኢንተራክሽን ማለት ነው። የመጨረሻ ሐሳባችን የሚሆነው አንድ ግብር ከፋይ ይህንን ነገር ሳያደርግ በንግድ ስርዓቱ ውስጥ ቢገኝ ወይም ግብር ለመክፈል ሳይመዘገብ፣ በግብር ከፋይነት ሳይመዘገብ ነገር ግን በንግድ ስራው ላይ ቢገኝ ምን አይነት ችግሮች ሊያጋጥሙት ይችላሉ የሚለውን ደግሞ የመጨረሻ ሐሳባችን እናደርገዋለን። እንከታተል። በመጀመሪያ ደረጃ ግንዛቤ ከሌላቸው ግንዛቤ መስጠት፣ ግንዛቤው ኑሯቸው ካልተመዘገቡ እንዲመዘገቡ ማድረግ ይቻላል። ነገር ግን ግብር ከፋዩ ተጠቃሚ ሊሆን አይችልም፣ ተጎጂ ነው። ወደ ንግድ ስርዓቱ ወደ ታክስ ስርዓቱ አለመምጣቱ በራሱ ማለት ነው። አንደኛ እየተሳቀቅ ነው ምትኖረው። ማን ይመጣብኛል፣ ማን ይጠይቀኛል እያልክ መኖር። ከዛ ይልቅ ስራህን በትክክል መስራት ነው የሚሻለው። ለሀገርህም ታክስ ከፍለህ በተዘዋዋሪ ጥቅም ማግኘት ነው የሚሻለው። ማንኛውም ግብር ከፋይ በንግድ ስርዓቱ ውጭ ሆኖ በመስራት አንደኛ ያፈራው ገንዘብ ህጋዊነቱ ጥያቄ ውስጥ ይገባበታል። ሁለተኛ ደግሞ ህጋዊ ሳይሆን ሲሰራ በየትኛውም ጊዜ በሚገኝበት ጊዜ በህግ በተቀመጠው አሰራር መሰረት ህጋዊ እርምጃ ይወሰድበታል። ተመልሰናል፣ ተመልካቾቻችን እንግዲህ የታክስ ምዝገባን አስፈላጊነት፣ እንዴት መመዝገብ ይቻላል እና አንድ ግብር ከፋይ በታክስ መረቡ ውስጥ ተገኝቶ ስራውን ቢሰራ ምን ያህል ውጤታማ ይሆናል፣ ሳይመዘገብስ ደግሞ እየሰራ ቢገኝ ምን አይነት ነገሮች ይገጥሙታል የሚሉ ጠቅለል ያሉ እንግዲህ ታክስ ምዝገባን በተመለከተ መረጃ ስናደርሳችሁ ቆየን። በመጨረሻ የተነሳው እንግዲህ አንድ ግብር ከፋይ፣ አንድ ግለሰብ እንግዲህ ግብርን ለመክፈል ሳይመዘገብ ነገር ግን በንግድ ስርዓቱ ላይ ቢገኝ ምን ያስከትልበታል የሚለው ሀሳብ ላይ ባለሙያዎቹ የሰጡት ሀሳብ አለ። አስተዳደሩ ቅጣቶችም እንዳሉ ተነስተዋል። ምናልባት እነሱ አልተገለጹም። እነሱን ተጨማሪ ሀሳብ ለማንሳት አስተዳደራዊ ቅጣት ሲባል ቀደም ብዬ ያስተዋወቅኳቸው መጽሐፍ ላይ እንግዲህ የተቀመጠ መመሪያ አለ። ከምዝገባና ስረዛ ጋር የተያዙ ቅጣቶችን በተመለከተ ማንኛውም ሰው በታክስ ከፋይነት መመዝገብ ሲገባው፣ ነገር ግን ያልተመዘገበ እንደሆነ መመዝገብ ከነበረበት ጊዜ ጀምሮ ለምዝገባ እስካመለከተበት ወይም ደግሞ በባለስልጣኑ አነሳሽነት እስከተመዘገበበት ቀን ድረስ ባለው ጊዜ ውስጥ መክፈል ያለበትን ታክስ 25 ቅጣት ይከፍላል ማለት ነው። ስለዚህ ይሄ መመሪያ ተቀብጧል። ከዚህ ጋር በተያያዘ በዚህ ተራ ቁጥር አንድ ላይ የተጠቀሰው ወይም አሁን ያነሳውት ላይ ታክስ ከፋይ የሚከፍለው ታክስ የሌለው እንደሆነ መመዝገብ ከነበረበት ጊዜ ጀምሮ እስከተመዘገበበት ቀን ድረስ ባለው ለእያንዳንዱ ወር ወይም የወሩ ከፊል ለሆነ ጊዜ ብር አንድ ሺህ ቅጣት ይከፍላል ማለት ነው። ስለዚህ ባለመመዝገቡ ሳይመዘገብ እየሰራ በመገኘቱ በዚህ መንገድ ቅጣት ሊገጥመ ይችላል እና ተመዝግቦ መስራት ደግሞ ያለውን ነፃነት እና ለሀገሩም የሚጠበቅበትን እያደረገ መስራት ስላለው ዋጋ ድርጅቱን ማስፋት የሚችልበትን እድል መፍጠር እንደሚችል የሚያሳዩ ሀሳቦች ተነስተዋል። የዛሬ ምዝገባን የተመለከተ ቆይታችን የተከታተላችሁትን ይመስል ነበር። አዳነ ውበት አብሬያችሁ ቆይታ አደረግኩ። በሌሎች ቪዲዮዎች ደግሞ ተመልሰን እንገናኛለን። እስከዛው ጤና ይስጥልን።